በአራት መቶ ሺህ ብር መነሻ ካፒታል ብቻ የሚሰሩ አትራፊና አዋጭ የሆኑ ሀያ የቢዝነስ ሀሳቦችን ልንገራችሁ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ያደረሳችሁ ብያለሁ። ከዚህ ቪዲዮ በፊት በመቶ ሺህ በሁለት መቶ ሺህና በሶስት መቶ ሺህ የሚሰሩ ወቅታዊና አትራፊ የቢዝነስ ሀሳቦችን ልቅቄላችኋለሁ። መለስ ስብላችሁ ቪዲዮዎቹን በመመልከት በቢዝነሶቹ ላይ እንደተሰማሩ ስል በአክብሮት የጋበዝኳችሁ። ለዛሬ ግን አራት መቶ ሺህ ብር ያላችሁ ሰዎች ምን አይነት ቢዝነስ መስራት ትችላላችሁ የሚሉትን ሶስት ብዬ ሀያ ምርጥ ምርጥ አትራፊ የቢዝነስ ሀሳቦችን የምነግራችሁናል። በድጋሚ ከኔ ጋር አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በቀጥታ ወደ ቢዝነስ ሀሳቦቹ እናመራለን። ከዛ በፊት እንደ ማሳሰቢያ የምነግራችሁ ለዛሬ አንድ ሁለት ሶስት ብዬ ጊዜ ስለማይበቃኝ ሀያውንም ምርጥ ምርጥ የቢዝነስ ሀሳቦች ነው የምነግራችሁ። ምናልባትም በእያንዳንዶቹ የቢዝነስ ሀሳቦች ላይ ግብአቶቹ በየት ይገኛሉ፣ ሎኬሽናቸው ምንድን ነው፣ ካፒታላቸው እያንዳንዳቸው ዲቴል የምትገዟቸው እቃዎችን ከስር በማስቀምጥላቸው የዩቱብ አድራሻ ወይም ደግሞ የዩቱብ ሊንክ እየገባችሁ እያንዳንዳ ይሄዳቸው ለምሳሌ፣ በመጀመሪያ በቁጥር ዘይት ማቀነባበሪያ፣ መካከለኛ የሆነ ዘይት ማቀነባበሪያ መስራት ይቻላል የሚለውን የቢዝነስ ሐሳብ ነው የምነግራችሁ። በዚህ ቢዝነስ ላይ እያንዳንዱ ዲቴል ማብራሪያ ከፈለጋችሁ፣ ከታች በማስቀመጥላችሁ ከሀብትሽ ጋር በተሰኘው ዩቲዩብ ቻናል እንድትከታተሉኝና እዛ ዲቴል ያለውን ነገር ጽፋችሁ አድራሻቸውን፣ ሎኬሽናቸውን፣ እቃዎቹ የሚገዙበትን አይታችሁ ቢዝነሱ እንድትሰማሩ ስል ከወዲሁ እንደማሳሰቢያ እየነገርኳችሁ፣ ለዛሬ ግን አንድ ሁለት ሶስት ብዬ ጊዜ ስለማይበቃኝ 20ዎቹንም የቢዝነስ ሐሳቦች የምነግራችሁ ይሆናል። እንቀጥል። ስለዚህ በመጀመሪያ ቀደም እንደ የጠቀስኩት ቁጥር አንድ ላይ 400 ሺህ ብር ያለው ሰው የዘይት ማሽን ገዝቶ መካከለኛ የሆነ የዘይት ማሽን የሚሸጥ አለ ዘይት ማቀነባበሪያ ወይም ደግሞ ዘይትን አምርቶ ወደ ገበያ ማቅረብ ይችላል በፋብሪካ ደረጃ አይደለም እያልኳቸው ያለሁት በግቢያችሁ ሊሆን ይችላል በሆነ ትንሽዬ ቦታ ባላችሁ ቦታ ላይ ዘይት ማቀነባበሪያ መስራት ትችላላችሁ በምን በ400 ሺህ ብር ካፒታል ወይም ደግሞ በ400 ሺህ ብር ብቻ ሁለተኛ ልትቀስላችሁ ሁለተኛ የለውዝ ማቀነባበሪያ ማሽን ገዝቶ ለውዝን ማምረት ይችላል አንድ ሰው በምን በ400 ሺ ብር ብቻ ለውዝ ማቀነባበሪያ ሁለተኛ ሁለት ነግሬያችኋለሁ ሶስተኛ ላይ እንቀጥል አሁንም የሶፍት ማምረት ስራ መስራት ይችላል ሶፍት ማምረት ይችላላቸው በ400 ሺ ብር አሁንም ሶስተኛ ላይ ስደርስ አሁንም ማሳሰቢያው ልድግምላችሁ እንዴት ሊሆን ይችላል በምን ሊሆን ይችላል በምን ያክል ካፒታል እቃዎቹ ነው የት ነው የምናገኘው መጨረሻ ላይ በማስቀምጥላችሁ በዩቲዩብ ሊንክ እየገባችሁ እያንዳንዷ በዝርዝር በወረቀት ጽፋችሁ ወደ ቢዝነሱ እኔ የራሴ የማሰማራችሁ ይሆናል አሁንም ተከታተሉኝ አራተኛ ላይ ደርሻለሁኝ 400 ሺህ ብር ያለው ሰው ጁስ ቤት መክፈት ይችላል ምርጥ ጁስ ቤት መክፈት ይችላል 400 ሺህ ብር ያለው ሰው በተጨማሪ ጁስ ቤት ብቻ ውስጥ ላይ ሳይሆን ውጭ በረንዳ ላይ ራሱ አትክልትና ፍራፍሬ መሸጥ ይችላል እንዴት እናብቃቀዋለን በምን ያክል ገንዘብ ምን ምን እቃ ይዘን የሚሉትን አሁንም ማብራሪያ መጨረሻ ላይ የምናገርበት ይሆናል ወይም ደግሞ በተቀመጠው የዩቲዩብ ሊንክ እየገባችሁ መመልከት ትችላላችሁ አምስተኛ ላይ ሊድ ኮፊ ሃውስ ኮፊ ሃውስ መክፈት ትችላላችሁ ኮፊ ሃውስ ሲባል ምንድነው ስቲም የሚባለው ነው ወይም ደግሞ የ ስቲም ቡና የሚባል አለ። ምናልባትም የማሽን የትልቁ ማሽን ሳይሆን አሁን እየተለመዱ የመጣውት የስቲም የሚባለውን ኮፊ ሀውስ ማለት ነው። ወንበሮችን ጨምራችሁ ወይም ደግሞ መካከለኛ የሆነ የኮፊ ሀውስ ብቻ፣ በነገራችን ላይ ምርጥ ማለት ይቻላል። እንደ በ10 ሚሊዮንም ሰው መጀመር ይችላል። በ400 ሺ ብር መጀመር ይችላል። ግን በ400 ሺ ብር በአይናችሁ በብረቱ የምትመለከቱትን ኮፊ ሀውስ ማስቃኘት ወይም ማሳየት እችላለሁ። ራሴም ስለገባሁበት ቢዝነሱ ላይ በ400 ሺ ብር ኮፊ ሀውስ የስቲም ኮፊ ሀውስ ወይም ደግሞ ስቲም ቡና የሚባለውን መስራት ትችላላችሁ። በተጨማሪ እዛው ቦታ ላይ በርካታ የቢዝነስ ሀሳቦችን መስራት ትችላላችሁ። የምን ኮፊያ ውሱ ጋር በተጨማሪ እሺ፣ ስድስተኛ ላይ እንግባ። ስድስተኛ ላይ በአራት መቶ ሺህ ብር ፎቶ ቤት፣ መካከለኛ ፎቶ ቤት መክፈት ትችላላችሁ። የት ፎቶ ቤት በአራት መቶ ሺህ ብር መክፈት ትችላላችሁ? እንዴት? ለምን? አሁንም ከታች በተቀመጠው አድራሻ መመልከት ትችላላችሁ። ሰባተኛ ላይ እንግባ። ጸጉር ቤት የሴቶች መክፈት ትችላላችሁ። የተከበራችሁና የተወደዳችሁ ተመልካቾች ስለ ጸጉር ቤት በርካታ ቪዲዮዎችን ሰርቻለሁ። በ400 ሺህ ብር አይደለም፣ ከ400 ሺህ ብር ባነሰ ዋጋ ፀጉር ቤት መክፈት እንደሚቻል እያንዳንዳቸው እቃዎችን በዝርዝር አስቀምጫለሁኝ። ዞሮ ዞሮ ግን የሴቶች ፀጉር ቤት በአራት መቶ ሺህ ብር ብቻ መክፈት ይቻላል። ማየት ማመን ነው። መጨረሻ ላይ ቪዲዮውን ተመልከቱት። እንቀጥል ስምንተኛ ላይ የሲሊፐር ማምረት ስራ መስራት ትችላላችሁ ሲሊፐር የሲሊፐር ማምረቻ ማሽንና ጥሬቃውን ገዝታችሁ በጣም ሲምፕል በሆነ ኦልሞስት ወደ መቶ ምናምን ሺህ ብር የሚሸጥ የሲሊፐር ማምረቻ ማሽን አለ ጥሬቃውን ገዝታችሁ ሲሊፐር ማምረት ከዛዝ ወደ መርካቶ ወይም ደግሞ ወደ ትልልቅ ሱቆች ወደ ትልልቅ ከተሞች ወስዳችሁ ማከፋፈል መሸጥ ትችላላችሁ የምን 400 ሺህ ብር ብቻ ሲሊፐር ማምረት ትችላላችሁ የተረጋገጠ የተጠና ቢዝነስ ነው የጀመሩት ያሉት ቢዝነስ ነው በጣም ብዙዎች ምስክር ስላሉ በ400 ሺህ ብር ፍሬ ሲሊፐር ማምረት ትችላላችሁ። ዘጠነኛ የእንስሳት እርባታ መስራት ትችላላችሁ። በገጠማ በከተማ ሊሆን ይችላል፣ በገጠር ሊሆን ይችላል። የእንስሳት እርባታ መስራት ትችላላችሁ። ከብትም ሊሆን ይችላል። በ400 ሺህ ብር መነሳት ትችላላችሁ። የዶሮ እርባታ ማርባት ትችላላችሁ። ወይም ደግሞ ሌላ በጎችን፣ ፍየሎችን፣ ብቻ ዋሬ በሬትኛውንም እንስሳት ተብለው የሚጠሩትን ነገሮች ማለት ነው። በጣም ከአሁን በፊት በርካታ ቪዲዮዎች ሰርቻለሁ በእንስሳት እርባታ ዙሪያ ላይ፣ አሁንም ካስፈለገ በዝርዝር ዲቴል አድራሻው የሚገኝበት ወይም ደግሞ ማብራሪያ የሚነገርበትን ከታች አስቀምጥላችኋለሁ። ዘጠነኛ ላይ የእንስሳት እርባታ ተናግረናል። አስረኛ ላይ እንጀራ መጋገርና ማከፋፈል ትችላላችሁ። በ400 ሺ ብር ቤት ኪራይን ጨምሮ እንጀራ ማከፋፈል እንጀራ ጋግሮ ማከፋፈል ትችላላችሁ ልላችሁ እፈልጋለሁ። በምን በ400 ሺ ብር ብቻ። አልጨረስንም፣ ግማሾቹን ነው የጠቀስነው። አስሩን ጠቅሰናል። 11ኛ ላይ ልሂድ። 11ኛ ላይ መካከለኛ ህንፃ መሳሪያ መክፈል ትችላላችሁ። ህንፃ መሳሪያ እጅግ በጣም አዋጪ አትራፊ ነው። ህንፃ መሳሪያ በ400 ሺ ብር ካፒታል ብቻ መነሻ ካፒታል ብቻ መክፈል ማስፈት ትችላላችሁ። ስለ ህንጻ መሳሪያም ስለ ህንጻ መሳሪያም ቪዲዮ ሰርቻለሁ። አሁንም በድጋሚ በደንብ ስለምሰራበት እያንዳንዱ እቃዎቹ በየት ይገኛሉ፣ ሎኬሽኑ ምን መሰላለበት፣ ምን ምን ግብዓቶች ነው ይዛችሁ ህንጻ መሳሪያ የምትጀምሩት የሚሉትንም እንደዚሁ ማብራራበት ይሆናል። 11ኛ ላይ ህንጻ መሳሪያ በ400 ሺህ ብር መክፈት ይቻላል። 12ኛ ሸቀጣ ሸቀጥ መክፈት ትችላላችሁ። ሰፈር ውስጥ የምታውቁት በተለምዶ ሸቀጥ ወይም ደግሞ ሱቅ የሚባለውን ሸቀጣሸቀጥ ሸቀጥ በ400 ሺህ ብር መነሻ ካፒታል ብቻ መክፈት ትችላላችሁ። እንዴት? መጨረሻ ላይ መልስ አለኝ 13ኛ ላይ ልቀጥል ብረታ ብረት ቤት መክፈት ትችላላችሁ ብረታ ብረት ስላሽ አድርገን ፈርኒቸር ቤት ሁለቱ መክፈት ትችላላችሁ አነስተኛ ለብረታ ብረት የሚጠቅሙና እንዲሁም ደግሞ ለፈርኒቸር ቤት የሚጠቅሙ ማሽኖችን ገዝታችሁ መስራት ትችላላችሁ ግራንድ ሊሆን ይችላል አነስተኛ መበየጃዎች አሉ አነስተኛ መቁረጫ መላጊያ የተለያዩ ነገሮች አሉ እንዳቀማችሁ ዞሮ ዞሮ ግን ፈርኒቸር ቤት በ400 ሺህ ብር ወይም ደግሞ ብረታ ብረት በ400 ሺህ ብር መነሻ ካፒታል ብቻ መጀመር ይቻላል እንቀጥል አሁንም፣ አስራ አራተኛ ላይ ደርሻለሁ። የግብርና ስራ 400 ሺህ ብር የግብርና ስራ መስራት ትችላላችሁ። በውጭ ሀገር ስደት ያላችሁ፣ አገር ውስጥ ያላችሁ ሰዎች ካላችሁ ከተማ ውስጥ ሆናችሁ ወደ ገጠር የግብርና ስራ መስራት የፈለጋችሁ ሰዎች ካላችሁ፣ 400 ሺህ ብር ካፒታል ካላችሁ ገጠር አካባቢ ላይ የግብርና ስራ መስራት ትችላላችሁ። የግብርና አሁን በዝርዝር ምንድን ምንድን ናቸው? ግብርና ሲባል ምንድን ነው? ምን አይነት ግብዓት ነው የምንጠቀመው? ተጠቀመው እንዴት ማድረግ አለብን? ትርፋማ ተቀሙ፣ ትርፉስ የሚሉትን ኪሳራውስ የሚሉትን ጥንቃቄ የሚሉትን በደንብ ደግሞ በዝርዝር እንዳልኳቸው። መጨ መጨረሻ ላይ በአድራሻው መሰረት ከሀብትሽ ጋር ማግኘት ትችላላችሁ። አስራ አምስተኛ ላይ ደርሰናል። 15ኛ ላይ በ400 ሺ ብር አሪፍ የሆነ የህትመት ቤት መስራት ትችላላችሁ። ህትመት ቤት፣ ባነር፣ ስቲከር ሆን ይችላል። ወይም ደግሞ የተለያዩ ነገሮችን ፕሪንት የምታደርጉበት የህትመት ሥራ መስራት የምትችሉበት በ400 ሺ ብር መነሻ ካፒታል መጀመር ይቻላል። ስድስተኛ ላይ 16ኛ ላይ በረኪና ሳሙና ማምረት ትችላላችሁ። በረኪና እና ሳሙና ሁለቱንም በረኪና ሳሙና ላርጎ የተለያዩ ነገሮችን በ400 ሺህ ብር መነሻ ካፒታል ብቻ ኢቨን ማሽኑን ጨምራችሁ፣ ግብዓቶቹን ኬሚካሎችን ጨምራችሁ ገዝታችሁ በ400 ሺህ ብር መጀመር ትችላላችሁ። 16ኛ ላይ ደርሻለሁኝ። 17ኛ ስነግራችሁ መካከለኛ የሆነ ቡቲክ መክፈት ትችላላችሁ። ልብስ ቤት ወይም ደግሞ ቡቲክ የሚባለው በተለምዶ ልብስ ቤት ሊባል ይችላል ብር መጀመር ትችላላችሁ በምን በ400 ሺ ብር መጀመር ትችላላችሁ እሺ 18ኛ ላይ እንቀጥል 18ኛ ላይ ዳቦ መጋገርና ማከፋፈል ትችላላችሁ በምን በ400 ሺ ብር 400 ሺ ብር ያለው ሰው ዳቦ መጋገርና ማከፋፈል ይችላል ቅድም ነግሬያችኋለሁ በ400 ሺ ብር ምን አይነት ማሽን ይዘን እንዴት ይዘን ምን ግብአት ይዘን በምን አይነት ቦታ ላይ የሚሉትን አሁንም በ400 ሺ ብር ምን ምኖችን ነገሮችን ይዘን ነው የሚሉትንም ማብራሪያ ስለምሰጥበት እሱ መከታተል ትችላላችሁ በጣም ትልቅ የዳቦ ማሽንም አለ መካከለኛም በአቅም አለ በ200 ሺ ብርም የዳቦ መጋገሪያ ወይም ደግሞ ዳቦ እየጋገሩ ማከፋፈል ይቻላል ምንም ችግር የለውም 19ኛ ላይ ደርሻለሁ። 19ኛ ላይ እስቴሽነሪ መክፈት ትችላላችሁ። አሪፍ እስቴሽነሪ ወይም ደግሞ ምርጥ እስቴሽነሪ መክፈት ትችላላችሁ። እስቴሽነሪ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የእስቴሽነሪ እቃዎች ግብአቶችን፣ እስክሪብቶ፣ ደብተር እዛ ውስጥ የሚሸጡ ጌጣጌቶችንና ኮምፒውተሮችን ኢንተርኔትን ጨምሮ የሚያስጠቅም እስቴሽነሪ ማዕከል ወይም ደግሞ እስቴሽነሪ የሆነ ቦታ መክፈት ትችላላችሁ። 19ኛ እስቴሽነሪ ነው። 20ኛ የመጨረሻውን የመጨረሻው ልንገራችሁ፣ ጌም ሃውስ። ይሄ ፑል የሚባለው ወይም ከረምቡላ ወይም ጆተኒ ቴኒስ የሚባሉትን ነገሮች አንድ ላይ ያደርጋችሁ በአራት መቶ ሺህ ብር መክፈት ትችላላችሁ። ከዛም በላይ ይቻላሉ ይቻላል። አዎ፣ 20ዎቹ በአራት መቶ ሺህ ብር የሚሰሩ ምርጥ ምርጥ የቢዝነስ ሐሳቦች ማለት እነዚህ ናቸው። በአራት መቶ ሺህ ብር አሁንም ሀያ ብቻ አይደለም፣ 200 ልጠቅስላችሁ እችላለሁ። ግን እነዚህ ቢዝነሶች ደግሞ የተጠኑ አዋጭ የሆኑ አሁን ወቅታዊ የሆነ ህብረተሰቡ የሚጠቀማቸው ገበያ በደንብ ያላቸው ሰው በደንብ የሚጠቀማቸው ናቸው። እናንተንም የማያለፋችሁ ቻሌንጅ የማያደርጓችሁ የማያከስሯችሁ፣ እና የሚያተርፏችሁ ቢዝነሶች ናቸው። አሁን የጠቀስኩላችሁ 20ዎቹ ቢዝነሶች በዚህ ቢዝነስ ስራ ውስጥ ተሰማርተው ሰዎች አልከሰሩም። አትራፊ ናቸው፣ ተጠቃሚ ናቸው። እናንተ መረምት ተጠቀሙበታላችሁ፣ ከፍ ትሉበታላችሁ፣ ታድጉበታላችሁ። ቅድም የነገርኳችሁ የዘይት ማቀነባበሪያ ከአንድ ማሽን ተነስታችሁ አንድ ሁለት ሶስት አራት አምስት እያላችሁ ትልቅ ቦታ መድረስ ትችላላችሁ። ከኑግ ከሰሊጥ ሊሆን ይችላል፣ ከነዚህ ነገሮች ነው ዘይት የሚመረተው፣ ታውቃላችሁ ብዬ አስባለሁኝ። ከትንሽዬ ተነስታችሁ የተሻለ ቦታ መድረስ ትችላላችሁ፣ ህይወታችሁን መቀየር ትችላላችሁ። ነገ ቤት ፍትፍ ብትፈልጉ፣ ነገ መኪና ብትፈልጉ የምትቀየሩበትና ቤተሰብ የምትመሰርቱባቸው። በአራት መቶ ሺህ ብር የሚሰሩ አሪፍ አሪፍ የቢዝነስ ሐሳቦች ናቸው። የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ በ400 ሺህ ብር የሚሰሩ የቢዝነስ ሐሳቦችን ይህንን ካልኳችሁ ዘንዳ በመጨረሻ የምነግራችሁና የማሳሰባችሁ አሁን የማቀርባ ያቀረብኳችሁ ሀያዎቹ የቢዝነስ ሐሳቦች እንዴት በዚህኛው ክልብ ብር ብላ ብቻ ሊጀመር ይችላል ብላችሁ ብዙዎቻችሁ ኔጌቲቭ ኮሜንት ልሰጡ ትችላላችሁ፣ ቅር ልትሉ ትችላላችሁ። ቅር የሚያሰኝ ነገር አይደለም። እኔ በተግባር የተረጋገጠ መሬት ላይ በዚህ ካፒታል ተነስተው ሰዎች ትልቅ ቦታ እንደደረሱበት አሁንም ደግሞ ራሳቸው በ400 ሺ ብር ተነስተው የፈጀባቸው ካፒታል ይህንን መሆኑን አውቄ ተረድቼ ሄጄ በትክክል ያቀናሁትን ስለሆነ ያቀረብኩት ግራ አይግባችሁ። እንዳልኳችሁ በ400 ሺ ብር መጀመር ይችላል። በ400 ሺ ብር የጀመረ ጀመርኩ ነው የሚለው በ40 ሚሊዮንም የጀመረ ትልቅ ገንዘብ ያለው ሰው መጀመር ያው ጀመርኩ ነው የሚለው። እኔ ግን ምን አይነት ነው የኔ ሐሳብ፣ የሰው ልጅ ከታች ተነስቶ ከትንሽ ተነስቶ ትልቅ ቦታ መድረስ እንደሚቻል ነው እኔ እያሳየው ያለሁት። ቀስ በቀስ እንቁላል በእግሩ እንደሚባለው ቀስ በቀስ እያላችሁ ቢዝነሱ ላይ መሰማራት የምትችሉበት ነገ የተሻለ ቦታ የምትደርሱበት ስለሆነ ይህን ነው የምላችሁ። እኔ ወንድማችሁ ሀብትሽ ይህንን ካልኩኝ ዘንዳ የተከበራችሁና የተወደዳችሁ ተመልካቾች ኔክስትም ዛሬ 400 ሺህ ላይ ደርሰናል። በቀጣይ 500 ሺህ፣ 600 ሺህ፣ 700 ሺህ፣ 800 ሺህ እያላችሁ እስከ 1 ሚሊዮን አይደለም 2 ሚሊዮን 10 ሚሊዮን እያላችሁ በቢሊዮን ኢንቨስት የሚደረጉ በርካታ የቢዝነስ ሀሳቦች ስላሉ እነሱን ወደ እናንተ የማቀርበላችሁ ይሆናል። አሁን ባቀረብኳቸው የቢዝነስ ሀሳቦችና በሌሎችም የቢዝነስ ሀሳቦች ላይ እያንዳንዱ ዲቴል ማብራሪያ የምሰጥበት ከታች የተቀመጠው የሁለተኛው የዩቱብ ቻናሌ ስላለላችሁ ሊንኩን እየነካችሁ ተቀላቀሉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት። በሌሎችም የሶሻል ሚዲያ ላይ ያላችሁ እህት ወንድሞች ካላችሁ ምንም ችግር የለውም። ያለውን የምትመለከቱበትን የሶሻል ሚዲያ ፕላትፎርም ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳትዘነጉ። የተሰማችሁን አት ኤኒ ነገር ኤኒ ኮሜንት ኮሜንት ላይ ከታች አስቀምጡልኝ፣ ሪፕላይ ያደርግላችኋለሁ። እንደ ጥያቄ የሆነባችሁ ካለ ደግሞ እሱን ይላችሁ የሚመጣ ይሆናል። ደግሞ በአፋጣኝ በአስቸኳይ ይህን ቢዝነስ መጀመር እፈልጋለሁ፣ ኛምት በዚህ ቢዝነስ ላይ ማብራሪያ በተሰጠን የምትሉ ከሆነ እነሱን ይላችሁ የሚመጣ ይሆናል። ለዛሬ የነበረኝ ይህንን ይመስል ነበረ። መልካም የስራ ጊዜ መኝላችኋለሁ። ቻው